ሰላም ጤና ይስጥልኝ። የኦሪት ትምህርት ተከታታዮች እንደምን አላችሁ? እንደምን ሰነበታችሁ? የሥራ ቅዱስ አምላክ ፈቃዱ ቢሆን ዛሬ የምንማረው የኦሪት ትምህርት ክፍል ስለ ኦሪት ትምህርት ነው። ነገር ግን ዛሬ በወሪት ውስጥ ብዙ የተለያዩ ህግና ስርዓቶች ስላሉ ዛሬ ገንዘብ ነክ ስለሆኑ ትምህርቶች እንመራለን። ይህም ማለት አንድ ሰው የሰውን ንብረት እንዴት አድርጎ መጠበቅ እንዳለበት ምንም አይነት ጉዳት ሳይደርስበት ምንም ነገር ዳሜጅ የሚባለው ነገር ወይም ጉዳት ሳይደርስበት እንዴት አድርጎ መጠበቅ እንዳለበት የሚያስተምረን ህግና ስርዓት ነው። እንግዲህም አንድ ሰው የተለያዩ የንብረት አይነቶች ይኖሩታል። የቤት እንስሳዎች ይኖሩታል። ከዱር ደግሞ ያለመዳቸውም የዱር እንስሳትም በእርሱ ቁጥጥር ሊኖሩ ይችላሉ። ለምሳሌ የቤት እንስሳ የምንላቸው እንደ በሬ፣ እንደ ከብት ማለት እንደ በግ፣ እንደ ፍየል፣ እንደ ውሻ፣ እንደ አህያ እንደዚህ የመሳሰሉት የቤት እንስሳት ይባላሉ። ከውጭ ደግሞ ሰዎች በተለያየ ነገር አላምደው ከቤታቸው የሚይዟቸው ንብረቶች አሉ፣ እንስሳት አሉ። እንደ እባብ እንደ ተለያዩ አይዋፋት አይነቶች አሉ። የተለያየ ሰዎች በጣም የሚወዷቸው እንስሳዎች አሉ፣ ከቤታቸው አላምደው የሚይዟቸው አሉ ማለት ነው። ነገር ግን እነዚህ እንስሳት የቤት ውስጥም ሆነ የዱር እንስሳት በእዚያ ሰው ቁጥጥር ከሆኑ እንደዚህ እንስሳት የሰውን ንብረት ማውደም ወይም ማጥፋት የለባቸውም ማለት ነው። ይህን ካደረጉ ይህ ሰው ተጠያቂ ነው ማለት ነው። ስለዚህ እንደዚህ አይነት ንብረት ያለን ሰዎች እንዴት አድርገን እነዚህን በእኛ ቁጥጥር ያሉትን እንስሳቶች እንዴት አድርገን በደንብ መጠበቅ እንዳለብን የሚያስረዳን ነው ማለት ነው። ይህ ህልኮት ህልኮት ንዝክን ይባላል እንግዲህ እያንዳንዱ ሰው ከሰው ጋር ሲኖር ብዙ ነገሮች አሉ ማለት ነው። ስለዚህ የእኛ በእኛ ቁጥጥር ያሉ ነገሮች የሌላውን ወገኖቻችን ንብረት ጉዳት ማድረስ የለባቸው ማለት ነው። ስለዚህ እኛ ይህንን ኃላፊነት በመውሰድ ታላቅ ጥንቃቄ ማድረግ እንዳለብን ነው። እንግዲህ ነገርን እንግዲህ ህልኮት ኒዚኪን ኒዚኬ ማሞን ይባላል። ይቅርታ እንዲላ እንግዲህ ኮል ነፈሽ ሀያ ሽሂ ብሩሽቶ ሸላዳም ሸ ህዝካ አበዓሊም ከያሚም ልሳልም ሻሬ ማሞናም ህዚክ ሽኔማር። ይህም ማለት ማንኛውም ህይወት ያላቸው ነገሮች ተንቀሳቃሽ የሆኑ እንስሳት የሰውን ንብረት ጉዳት ካደረሱ ይህ ሰው ተጠያቂነት ስለሆነ መክፈል አለበት ይላል። ይህም ሽሞት ወይም ዘፀአት ምዕራፍ 21 ከቁጥር ቁጥር 35 ላይ ነው ማለት ነው። ኪጎፍ ሾር ይሽት ሾር ሬሆ በማለት ይህንን ክፍል ያስረዳ ማለት ነው። ይህም ማለት እኻድ ሃሾር ቤኻድ ሻር ብሄማ ባህያ ኦፍ ሎ ዲበር ሃካቱ በሾ ኤላ ብሆቤ ይናል። እንግዲህ እነዚህ እንስሳት ብዙ ናቸው። በሬ አለ፣ ላም አለ፣ ፍየል አለ፣ ዶሮም አለ። እነዚህ እነዚህ የሌላን ሰውን ንብረት በመብላትም ሆነ ልክ እንደ በሬ በመጠቅጠቅ ያንን ንብረት ካወደሙ ይህ ሰው የነዚህ እንስሳት ባለቤቶች ባለቤት መክፈል አለበት ማለት ነው እንግዲህ ይህን ሰው እንግዲህ የአንዱ ሰው ስንት መክፈል እንዳለበት ሁሉ እንግዲህ ራሱ ሕግና ስርዓት አሉ ማለት ነው። ነገር ግን ይህ ነገር እንግዲህ አንድ ሰው በራሱ ቁጥጥር ካሉ ተጠያቂነት አለበት ማለት ነው። በገጠር በነበርንበት ጊዜ በሬዎች አሉ። የሚዋጋ በሬ አለ፣ የማይዋጋ በሬ አለ። እና እነዚህ በሬዎች ሌላ ሰው ጉዳት ካደረሱ ይህ ሰው ተጠያቂ ያለው ማለት ነው። ምሳሌ አንዳንድ በሬዎች በቀንዳቸው ትልቅ ጉዳት ያደርሳሉ። አንዳንድ ደግሞ በእግራቸው ጉዳት ሊያደርሱ ይችላሉ። አንዳንድ ጊዜ ደግሞ ያንን እህል በመብላት በአፋቸው ጉዳት ሊያደርሱ ይችላሉ ማለት ነው። በተፈጥሯቸው የሚያደርጉት ነገር ነው ማለት ነው። ስለዚህ አንድ ሰው እንደዚህ አይነት ከብቶች ካሉት እነዚህን ከብቶች መጠበቅ አለበት ማለት ነው። የማይችል ከሆነ ደግሞ እነዚህ ንብሮት በሱ ቁጥጥር መኖር የለባቸው ማለት ነው። ወይም ሽጦ ሌላ ተንቀሳቃሽ አልሆነ እንደ መሬት ሌላ ነገሮች መግዛት ይችላል ማለት ነው። እንደ እርሱ ነው ማለት ነው። ዞሮ ዞሮ ግን የሌላውን ሰው ንብረት ማጥፋት ማውደም የለባቸው ማለት ነው። ለምሳሌ ዛሬ ራሱ በከተማ የሚኖሩም ሰዎች አንድ ሰው ውሻ ካለው የውሻ ሌሎችን ሰዎች ደግሞ እንዳይነክስ ታላቅ ጥንቃቄ ማድረግ አለበት ማለት ነው። ይህ ብቻ አይደለም፣ የውሻ ደግሞ ሌሎች ችግር ደግሞ በመጮህ ራሱ ሰውን ያስደነግጣል። ለምሳሌ ነፍሰጡር የሆነች ሴት ይህ ውሻ በድንገት ሲጮህ በደንግጣ ልጇ ልታሰሪ ትችላለች ማለት ነው። ስለዚህ በተለይ ውሻ ያላቸው ሰዎች ለምሳሌ ዛሬ ባሉ በተለያዩ አፓርትመንቶች ወይም ፎቆች ላይ የሚሉ ሰዎች ውሻ አብረው ካላቸው ከነሱ ጋር ጎረቤቶቻቸውን የረብሸ ማነው ዳቱ። ሁሉ ሰው ውሻ አይወድም። ውሻ የሚወድ አለ፣ የማይወድ አለ። እንደሚታወቀው ውሻ አንድ ውሻ ሲጮህ ሌሎቹ የጎረቤት ውሻዎች በሆኑ እንዳለ ይጮሃሉ ማለት ነው። ይህም ደግሞ ሌሎችን ሰዎች ይረብሻ ማለት ነው። በእርግጥ አንዳንድ ሰዎች ለሌላው ሰው ስለማያስቡ ብዙ ጊዜ ግድ የላቸውም። ነገር ግን ይህ ሰው ይህን ነገር ሲያደረግ፣ የራሱ የግሉ ቤት ወጣ ብሎ ከከተማ ወጣ ብሎ የራሱን ንብረት እንዲጠብቅለት ከፈለገ ይችላል ማለት ነው። ነገር ግን ብዙ ሕዝብ በሚኖርበት አፓርትመንት ውስጥ ውሻ ለመያዝ ቀላል ነገር አይደለም ማለት ነው። ምክንያቱም ለሌሎችም ሰዎች ሰው ማሰብ አለበት ማለት ነው። ብዙ ጊዜ በከተማ ውስጥ የሚይዟቸው ውሻዎች ለባለቤቶቹ ደስታ ይሰጣሉ እንጂ እነሱን ሊጠብቋቸው አይችሉም ማለት ነው። ነገር ግን ከከተማው ውጪ ያለ ቤት የተለያዩ አውሬዎች፣ የተለያዩ ነገሮች ወደ ቤት እንዳይመጡ በመጠበቅ ባለቤቶችን ሊያገለግል ይችላል ማለት ነው። ስለዚህ ይህም ራሱ እያንዳንዱ ሰው የነዚህን ነገር ሲያደረግ ኃላፊነት መውሰድ አለበት ማለት ነው። እንግዲህ አንዱ ይህ የፈጣሪ ህግ ነው ማለት ነው። በካያማ መሻልም ለእነዚህ ሁሉ ስንት ነው የሚከፍለው እያንዳንዱ ሰው ይም ህዝግ በድባሬም ጨዳር ካላሶታ ታሚ ከምንሃግ ሀግ ብርያ ብርያታ ከጎን በሄማ ሸወኸለት ቴቬን ኦ አሚር ኦ ሸይዚካ በረገ በደለ ኃይሉካ ሀያብ ለሻለም ይላል። ስለዚህ እንዳሉ ሰው የሚከፍለው እንስሳዎች በተፈጥሯቸው እንዳደረጉት አይነት ነው ይለናል ማለት ነው። ይህ ማለት በእግሯ በመሄድ በመጠቅጠቅ ያንን ንብረት ከወደመች በዚያ ግምት ይከፍላ ማለት ነው። በአፉ ከበላም ያንን የበላውን ግምት ይከፍላ ማለት ነው። እንዲሁ ደግሞ በቀንዳቸው ጉዳት ካደረሱ ደግሞ የዚያንንም ጉዳት ይከፍላል ማለት ነው። ሰኔማር በኦሪት ዘፀአት ምዕራፍ ሀያ ሁለት ቁጥር አራት ላይ እንደተጻፈ ማለት ነው። ሜታብ ሳደቡ ሜታብ ከርሞ ይሻልም። ስለዚህ ካረገ ያ ሰው ጥሩ መሬት ላይ ካለው። እንግዲህ መሬቶች ደግሞ ሶስት አይነት መሬቶች አሉ። በጣም ጥሩ መሬት አለ፣ መካከለኛ መሬት አለ፣ አንድ ደግሞ መጥፎ መሬት አለ። በቃ በደም የሚያበቀል በጣም ድንጋይ በዛበት ጥንቻ የሆነ መሬት አለማ ነው። ስለዚህ ይህ ሰው ለእነዚያ ሰዎች መክፈል ያለበት ከዚያ ከጥሩ ቦታው ላይ ነው ማስል ማለት ነው። እንግዲህ ለእነዚያ ሰው መክፈል ያለበት ማነው? ሀብታቸውን ላወደመባች ሰዎች ከዚያ ከጥሩ መሬት እህል ተወስዶ ይሰጣቸዋል ማለት ነው። ግን በሬ በቀንዱ ወይም በእግሩ በሰው ላይ ላይ ጉዳት ካደረሰ ያ በሬ ካሁን በፊት እንደዚህ አይነት ጉዳት አድርጎ የማያደርግ ከሆነ ለመጀመሪያ ጊዜ ከሆነ ይህ ሰው ግማሽ ይከፍላል ማለት ነው። ግማሽ ግማሽ ማለት ነው፣ የጉዳቱን ግማሽ። ነገር ግን ይህ ሰው ይህ በሬ ሌላውን ሰው እንደሚዋጋና ጉዳት እንደሚያደርስ እያወቀ ይህ በሬ ጉዳት ካደረሰ ሙሉ የዚያን የበሬ ጥፋት ይከፍለማት ማለት ነው። ዘፀአት ምዕራፍ አንድ ቁጥር ሰላሳ አምስት ላይ እንደጻፈ ማለት ነው። ወሞክሮ ኤት አሾ ሀይ ባህጤ ኤት ካስፖ በጉዳቱ መጠን ነው። አንዳንድ ጊዜ እንደዚያ ካደረገ ያ በሬ ይሸጥና ግማሹ ለዚያ ጉዳት ላደረሰበት ሰው ይሰጠ ማለት ነው። አንዳንድ ደግሞ ደግሞ የበለጠ ጉዳት ካደረሰ ደግሞ ያም ሰው ሊገደል የሚችለው ማለት ነው። እንደ እንትን ነው ማለት ነው። እንደ ሰውየው፣ እንደ በሬው ኃይለኝነትና እንደ ባለቤቱ አጠባበቅ ይወሰነ ማለት ነው። ስለዚህ እያንዳንዱ ሰው ንብረቱን በድንባርጎ መጠበቅ አለበት ማለት ነው። ይህ ብቻ አይደለም። ይህ በሬ የሰውን ነፍስ ካጠፋ ይህ በሬም ራሱ በሬው ራሱም ሊገደል ይችላል ማለት ነው። በፍርድ ይቀርብና በድንጋይ ተወግሮም ይገደላል ማለት ነው። ሰው ጥፋት ሲያጠፋ በድንጋይ ተወግሮ እንደሚገደለው በሬውም ይገደላል። ይህ ሰው እያወቀ ይህን ካላገ ደግሞ ባለቤቱም ራሱ ሊገደል ይችላል ማለት ነው። ምክንያቱም ሌላ ሰው እንዲገደል ራሱ ምክንያቱ ማለት ነው። ይህ በሬ እንደሚዋጋና በሌላ ሰው ላይ ጉዳት እንደሚያደርስ እያወቀ በደንብ ስላልጠበቀ በሬውም ይገደላል፣ ባለቤቱም ይገደል ማለት ነው። ስለዚህ እያንዳንዱ ሰው ንብረት የንብረት ባለቤት የሆነ ሰው ሁሉ ለዚህ ሁሉ ታላቅ ጥንቃቄ ማድረግ አለበት ማለት ነው። እንግዲህ ይህ አንዱ የአይሁድ ሕግ ነው ማለት ነው እህ። በዚህ አይነት በጣም ብዙ ሕጎች አሉ። ወደፊት በዝርዝር እንመራቸዋለን። ለጊዜያችንም ለማባቃት ያ እንግዲህ አጠር አጠር እያልን ብንማር ጥሩ ነው። ምክንያቱም ጊዜ ያምራሱ ስለማይበቃል ማለት ነው። የዛሬውን የወር ትምህርት እንግዲህ በዚህ ይበቃናል። የሚቀጥለውን ክፍል ደግሞ በሚቀጥለው እንማራለን ማለት ነው። ብዙ እኮች አሉ ማለት ነው በዚህ ጉዳይ እና እናመሰግናለን። በደህና ቆዩ።